አንተን ይቅርታ፣ ግን እሱ ጋር መታረቅን አልችልም። እውነት ዳናቆይ ብቻ ስሚኝ ዳናቆይ ምንም ማዳምጥ ነገር የለም ወይ አባቴ።

ያው ሁላችሁም ብትሆኑ ከሀገርም እዚህ መላችሁ ሁላችሁም ብትሆኑ ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። ያው ብዙ ነገር ተፈጥሯል። የምሬን ነው። ያው ሸሁ ጋር ማለት አልችልም። አማር ነው ስሙ ትክክለኛ ስሙ። እና በባለፈው ቪዲዮ አይታችሁታል። በጣም ደስ የሚል ቪዲዮ ነበረ። እኔ እንጂ እንደዚህ አይነት ልጅ ነው ብዬ አላሰብኩ ነበር። ተጫዋች ነው፣ ሳቂታ ነው፣ በቃ ሰውንም የሚያዝናና ሰው ነው እና ደስ ይላል የምር ጸባዩ፣ እና ትክክለኛ ስሙ አማር እንደሆነ እሱም ተናግሯል። ያው ኮሜንት ላይ በጣም ብዙ ነገር ጽፋችሁልኛለና እናግዘዋለን፣ ስልክ እንግዛለት ና ብዙ ነገር ስትሉኝ ነበር እና ስልክ ውጥሪ ፒን አድርጌላችኋለሁ። ኢንስታግራም ላይ ማውራት ትችላላችሁ፣ እኔም በፈለጋችሁበት መንገድ ታገኛላችሁ እና ስለ እሱም ከፈለጋችሁ ደግሞ ስለሌላ ነገር እኔም ማናገር ትችላላችሁ። ያው መተጋገዝ ነው። ሰውን ማገዝ ሁሌም ደስ የሚል ነገር ነው፣ መሰጠት ነው እና አንዳንድ ጊዜ ለሰው መልካም ነገር ማድረግ ከላይ የሚሰጥ ነገር ነው። እኔም ደግሞ ለሰው የተሻለኝን ነገር ባረግለት ደስ ይለኛል፣ እንደ አቅሜ እና ባስደስተው የሚፈልገውን ነገር ዋሳካለት፣ ከማንም በላይ የሚደሰተው እኔና እናንተ ፋሚሊዎች ናቸው እና ግን በመጀመሪያ ይህንን የዩትብ ቻናል ሲጀምሩ ሼር፣ ሰብስክራይብ፣ ላይክ አድርጉ የምረኝ ነው ቤተሰብ። በባለፈው ቪዲዮ ሳየው ኮሜንት ብዙ ጽፋችሁልኛል፣ እኔንም ስታበታቱኝ ነበር። በጣም ነው የማመሰግናቸው። ግን እንትን የሆነ ቪው ቀንሶብኛል ከምነግራችሁ በላይ እና በፊት እኔ ዴቭ ጋር እንደምሰራ አይደለም፣ ጭራሽ በግጥ እሱ ጋር ሁልጊዜ ፍቅር ስንሰራ ታውቁታላችሁ፣ ቪው እንዴት እንደምታይ እና አሁን ደግሞ ያለሁት እኔ ብቻዬን ነው እና ብቻዬን ነው እየሰራሁላችሁ እና ያለሁት በቃ እኔ እንጃ ብቻዬን ሁኜ እንድታበታቱኝ እፈልጋለሁ። እኔ ደግሞ መስራት ደግሞ እፈልጋለሁ እና አንዳንድ ጊዜ ዴቭ የሚለ ነገር እውነት እንዲሆን አልፈልግም። ከእኔ ጋር ሁነሽ ብቻ ነው የምታይልሽ እኔ ጋር ነው መስራት የምችው እያለ ነበር ና በቃ ያንን ነገር እውነት እንዲሆን አልፈልግም እናንተ እንድታገዙኝ እፈልጋለሁ፣ የምር ፋሚሊ እና በራሴ ጥሩ ነገር ሰርች ለእናንተ ማድረስ ነው የምፈልገው። እናንተም ደግሞ ከኔ ጎን ሁናችሁ በቃ እኔ ቪዲዮ በቃ ስፖስት በቃ ሼር አርጉልኝ፣ ለሁሉም እንደርስልኝ ና ሰብስክራይብም አርጉልኝ፣ አበርታቱኝ። የምር ፋሚሊ እኔ ብዙ መስራት የምችል ልጅ ነኝ እና እነዚህ እነሄ ደግሞ የሚሆኑ እናንተ እኔ ስታገዙ ነው። የምር ፋሚሊ እና ዛሬ ያሰብኩት ሸው ማለት አማሪ ቅርታ ያው እኔ ማን ነበር ሸሁና ደረሴ ነው እና ያልኩት፣ ግን ትክክለኛው ስሙ አማር ነው። እንዲደብሩ አልፈልግም እና ዛሬ እናንተም ወዳችሁታል፣ እኔም ደግሞ ላገኘው እፈልጋለሁ። ማነው ፋጡማን ቻላት ወይ? እኔ ጉዲ እውነት እኔ እና እሷን እያመሳሰሉ ለምንደሆነ አላውቅም፣ ግን ዛሬ አግኝቼው ኮምቦልቻ ነው እሷ ያለችው ያለችውና እሷ ጋር አብሮ ወስዶ በቃ የተፈጠረውን ችግር እኔ ብፈታላቸው ደስ ይለኛልና፣ ባስታርቃቸው እኔ ሰው ጋር ተለያየው ብዬ እሱንም መለያየ ጥሩ ነው ብያል መክረውም እና እሱ ጋር ሄጄ በቃ አግኝቻው እንደምንም ብዬ ለማሳመን ሞክራለው። እሱም እንደኔ ትንሽ ደረቅ ነው እና እዛ ኮምቦልቻ ወስጃው እሷንም አግኝቻት ከቶም ችግሩም እንደሆነ አናግራታለሁ፣ እንደ ሴትነቴ እሱም ደግሞ እናንተ ስለወደዳችሁት ለእኔም ደግሞ እንደ ወንድሜ ማለት ናት። ከወደዳችሁት እና እሱ ማበርታታት ይፈልጋለው። በቃ የሚፈልገው ነገር ሆኖለት እሱ ማየት ይፈልጋለሁ። እና በቃ እሱ ነው ስቼው ላስታርቀው ይፈልጋለሁ። ግን እስከዛው ድረስ እናንተ ሼር፣ ላይክ፣ ሰብስክራይብ አድርጉ በደንብ አበርታቱኝ። አሁን ሄደው እሱ ጋር ነው ገና ደውዬለት ነው የማገኘው። ፋሚሊ እስኪ አብረን እንሄድ። ጉዟችን ገ ይለና ቆይ ለምንድን ነው በመንገድ የውሉግንም ማገኝ ዴፍ ሽ አንድ እኔ የምር ዛሬ የመጣሁት ለሌላ ነገር አይደለም፣ ልረብሽሽም አይደለም። እንደፈልግሽ ቪዲዮሽን ትጨርሻለሽ። አንዴ ብቻ ለአውራሽ ብቻ ነው እኔ አሁን የሚሄድበት አለኝ። ኮቼ ኮ ይያለው ነው እዩ። አሁን የመጣሁት ለሌላ ነገር አይደለም። ስሚ ይልቀሽ አዳምጪኝ። አንቺ ምን ፈልጋለሽ? አንቺንም ማስቀይም ያለው ፋሚሊዎችሽን ማስቀይም ያለው በጣም መጥፎ ስራን የሰራሁት ምናምን፣ ግን እዚህ ጋር ዛሬ የመጨረሻችን ነው ይላል። ከዚህ በኋላ በህይወትሽ ውስጥ አልጋልገው አኮ ሰዓቱን ሻት ይደልብኝ አዳምጪኝ ቢያንስ የማወራውን ስሚ ብልሽ አትፍቻ አለው፣ ረብሻ አለው፣ በጣም ብዙ ነገር አድርግ ያለው። ግን አንቺ የሌለሽበት በጣም ነው የከበደኝ። የምር ነገር ደግሞ ግን ቢያንስ ሌላው የሆነ የሚያስጠላታል፣ እኔን ስታይ መጠየፍ፣ የሆነ ነገር ምናምን በቃ ቢያንስ እሱን ተይውና ፍቅር ታርቂ። ባሁቱም ነገራ ይቅርታ ማድረግ እኮ ማርያም ትልቅነት እኮ ትልቅነት እኮ እሱን አውቃለሁ። ግን ደግሞ ይቅርታ ስላለ ምንም የምንፈጠር ነገር እኔ ይፈጠር እኮ አላልኩኝም። እኔ እንዲፈጠርም እኮ አደለም። በቃ ቢያንስ ውስጥ ሰላም እንዲሰማኝ። በጣም ከፍቶኛል የምር፣ ምን እንደ ከፍቶኛል። በዚህ ሰዓት ከጎኔ ብትሆኚ ደስ ይለኝ ነበር እኔ አሁን ባለዬ ሁኜ እሚሻለው ምናምን፣ አስቀዬ እሚሻለው ምናምን፣ ግን ትናንትና ያሳለፍናቸውን እነዛን ሩቅ ነገሮች አስባቸው እስኪ። ትናንትና ስንት ነገር ቃል ተገባብተን ነበር ምናምን። በቃ እኔ ይኸውልሽ፣ ያለኝን ነገር ስትሰጠሽ ነው የኖርኩት። አዎ የሚያስጠላ ነገር አድርጌያለሁ ምናምን ሆነ። በመሀል ላይ ምሮ የተሳስቶ ነበረ፣ መጥፎ ነገር እያሰሰ ነበር። ፋሚሎችን ራሱ አናገር በስርዓት እያናገፋ አልነበረ ንቅ ያለው ሰው ምናምን ና። ለዛ በጣም ይቅርታ፣ ፋሚሎችሽንም እኔም በጣም ከልቤ ይቅርታ ነው። እሺ፣ አሁን ደግሞ እኔ ስማ ሰማኛል ንት ይቅርታ ላረግላ አልችልም ምንም አረቃቸው። ኤልዳና፣ ለምንድን ነው ግን ማትረጂ? በቃ እኔ አሁን እየጠየኩሽ ያለው አንድ ነገር ብቻ ነው። በቃ እኔ ይቅርታ ነው። እኔ አሁን አብረን ኑን አይደለም ጉዳዩ። ይገባሻል ኤልዳና? እኔ ዴቭ ነኝ። እሺ ቆይ ይቅርታ ደርኩሽ። እኔ ቢስም ነኝ። ያለንን ግንኙነት አናበላሽው። በቃ ሌላው ቢቀር ወንድም እና እህት ጓደኛ መሆን እንችላለና። አላ ለምንድን ነው በዚህ ልክ እኔን የምትገፊኝ? ለምንድን ነው እንደው እንደዚህ የምታደርጊው? እኔ የምር አሁንም ማለት ነው ለሶስተኛ ጊዜ ነው ይጣይ እየጠየቅኩሽ አሉ አዎ በማይሆን ነገር ነው እየጠየቅኩሽ የነበረው ምናምን በቃ የሆነ ደርቲ የሆነ ማይንድ አሳብ ስለነበረ በቃ ከዛ ለመንጻት እየሞከርኩ ነው፣ ከራሴ ጋር እየታገልኩ ነው። እኔ ኤልዳና በቃ መጥፎ ሰው ለመሆን የሆነ አጋብዥኝ ነው በቃ እኔ መጥፎ ሰው መሆን አልፈልግም። እኔ ፋሚሊዎች የሚያውቃሉ እኔ ምን አይነት ሰው እንደነበርኩ ገብቶሻላ። አታሳብቂብኝ የሆነ በጣም ባለየ መጥፎ ሰው እንደነበርኩኝ ለማስመሰል አትሞክሪ። ትናንትና ዴቭ እንደዚህ አልነበረም። ትሮት ተሰማኝ አለ ኤልዳና። እማወራው አየባት እንደዚህ ምን ምን እንደምታውራው ቻው ቻው ይሰማኝ ይሁን እኔ አሁን ይቅርታ ስለመጣሁ እማሆነው አማርኛ ይሁን ቻይነኛ ይሁን አፋርኛ ይሁን ኦሮምኛ ይሁን ትግረኛ ይሁን እንግሊዘኛ ይሁን ምንም ሊገባኝ አልቻለም ማለት እየገባት አይደለም። እኔ አጠፋሁኝ ጥፋት አይደለም ጥፋት አጠፋሁ ይቅርታ ሰው ቆይ ይቅርታ ሲጠይቅ ማለት ነው ምንድን ነው መልሱ ይቅርታ መልስ አለው ሌላ እሺ ይቅርታ አድርጊልኝ እያልኩ የለመንኳት ለምንድን ነው አልገባት ያለው የሆነ ነገር በላት ለማስታረቅ ሞ የሰው ልጅ እኮ ይቅርታ ተብሎ እኮ ጸብ እኮ የሸጧት ነው እንጂ የሰው ልጅ አይደለም። የሰው ልጅ እኮ ይቅር ማለት እኮ ያለ ነው። አይደለም፣ አባቴ ምክንያቱን አላወቅም። እኔ ከሱ ጋር ሊነግር አብቅቷልና፣ አባቴ። እነሱ የምታርቀኝ ሰዎች አይደለንም። ልቀቀኝ አባቴ፣ በእግዚአብሔር እንዳትጠጋኝ አባቴ።

ይቅርታ ይደራረግ። እኔ ራሴ የትጀምረ አባቴ፣ ሌላ ህይወት አለኝ እኔ። ኤልዳና ቆይ፣ እስቲ ስሚ፣ የመጀመሪያ አረፍ አሳብሽን ሰብስቢ። መጀመሪያ እኔ አሁን የጠየቅኩሽ እኮ እንጋባ አደለም እኮ ያልኩት። ይቅርታ አጥፍቻለሁ። ይኝ እኮ የሰው ደግሞ ማለት ነው፣ የሰው ደግሞ ይቅርታ እየለመነ ወንድ ልጅ ድንቀት ክሞ እየለመነ ይቅርታ እያለሽ ኤልዳና ልብሽን አራሪ እንጂ መጥፎነት ምኬ የታመጣሽ እንጂ አባቴ፣ ልሰማኝ ቸኮ እያለሁ መሄድ ነው የምንፈልገው። እዚህ መሆን አልፈልግም፣ አይደለም ኤልዳና ይቅርታ አርግልኝ፣ ያልኩት እኔ አሁንም እኮ የፋሚሊዎችን ይቅርታ እኮ ነው ይቅርታ ነው እኮ ነው ያልኩት። አሁን ሌላ ቪዲዮ ይሰራ ነው እንደዚህ ለማድረግ አንተ ጋር ስለዚህ ልሄድበት ኤልዳና፣ ስሚ፣ እኔ አሁን እያልኩ ያለሁት የፈለገ ቪዲዮ ቢሆን ማለት ነው ከኔ ይበልጣል እንዴ ኤልዳና? አዎ ይበልጣል። ከኔ ምንም የሚበልጥ ነገር እኮ የለም። ለምን ነው እንደዚህ የምትል እንዴ? ቢያንስ ሌላው ትንሽ ክብር እንኳን ቢኖር። እሺ፣ ትልቅ ሰው ነው ይዤ መጣውታ። እኔ እሱን አከብረዋለሁ እና ከኔ ስላ ከብረው ሊሆን አሰኒ እሺ፣ አባቴ ስማ የሚለውን ሲስ። በመሀላችን ሸይጣን ነው የገባው። እኔ አሁን እያልኳት ያለሁት ሌላ ነገር አይደለም። በመሀላችን የገባውን ሸይጣን እንግ እንግደለው በቃ፣ እኔና አንቺ እንታረቅ

ይሄ ፊቱ እንደዚ እንደዚህ አርግለት ቆይ ነው። አሁን መልስ አይደለ

ፋልሽ፣ በቃ አሁን ተረጋግኘ። ሻችን አስታረቁነው፣ እሳቸው አስታረቁ። ሳዳ እኔ ና እንደዚህ አየሻ። በመሀላችን የገባውን ሰይጣን ማን አባረረው? ሻችን አባረረው። እኔ አጥፍቻለሁ፣ እኔው ሻችን አጥፍቻለሁ፣ በድያታለሁ። ግን ግን አንተን ከልቤ ነው የማመሰግነው። ከዚህ አጋጣሚ እዚህ ጋር አግኝቻቸው መልካምነት በጣም ከዚህ ብንጣላ ምንም። አዎ በኛ መካከል ውስጥ ሰላም ፈጠርልን። በጣም ከዚህ በኋላ እንግዲህ እዚህ ካሜራ አለ፣ በፋሚሊያችን ፊት ውጭ ሀገር ያሉ እህት ወንድሞች አሉን። በጣም አድርገው ነው እነሱን በእርግጠኝነት ይወዶታሉ እያስባለሁ። ምክንያቱም የሚያስታርቅ ሰው ጠፍቷል። የምር እኔም አበጋር እባላለሁ፣ ግን የሚያሆን ነገር እየሰራሁ ነበረ። ግን እርስ እንግዲህ አሁን ተፋሚሎቻችን ላስተዋውቅና ሌላ ጊዜ በሰፊው እኔ ራሴ ሙሉውን ወጭ ችዬ ቆንጆ ቦታ ውስጥ ግዴታ መካደም አለበት። ስለዚህ ሰላም በሉና ተዋወቋቸው። እየሰራሽ ነው አቢሉ ሰላም ሰላም፣ ጤና ያስጥልን እነ ልጆች በጣም አይጌ አመሰግናለሁ። አክብረውኝ አባቴ ብለው ትልሰው ብለው አክብረውኝ ታልቀውልኛል። በጣም አይጌ አመሰግናለሁ ውጭ ያሉትንም መርቁልን። በዚሁ እንደው ውጭ ያላችሁ የማዳም ቀማሞች እህት ወንድሞች አሉ ዱባይ፣ ሳውዲ አረቢያ፣ ኩዌት ምናምን ያሉ እህት ወንድሞች አሉንና እነሱንም እንግዲህ በአለም ሙሉ ውጭ ያሉ እህት ወንድሞች አሉንና እነሱንም እ እንደ መርቁልን፣ ሀገራችሁ ያብቃችሁ በሉልን። በውጭ ያላችሁም ወንድሞቻችን፣ ህዝቦቻችን ለአገራችሁ የሚያበቃችሁ ያድርጋችሁ። አገራችሁ ገብታችሁ በአገራችሁ ኩራት የምትኮሩ ያድርጋችሁ። አመሰግናለሁ። እናመሰግናለን እኛም በጣም አድርገን እናመሰግናለን። ጋቸው ክበርልን፣ እንወዳለን፣ እናመሰግናለን።